ለዚህ ጥያቄ ቀላሉ ምላሽ ከአላህ በስተቀር ማንም አያውቅም የሚለው ነው። ምክንያቱም ነብያችን በወህይ መልክ ካልመጣላቸው በስተቀር ማንንም ሴት አያገቡም ነበርና ወህይ ማለት ምን ማለት ነው? ነቢያችን በየሰፈሩ እየዞሩ ሴቶችን በመምረጥ ይችኛዋ ከዚህ ችኛዋ ትሻላለች እያሉ መርጠው አይደለም የሚያገቡት። አላህ በቁርአን ላይ ገልጿል፣ የአላህ መልእክተኛ ከራሱ የሚናገረው አንዳችም ቃል የለውም በማለት በውህይ መልክ የሰማውን ማንኛውንም ነገር ያደርጋል። ነቢዩ ሙሐመድ ሶለላሁ ዓለይሂ ወሰለም እንደ ማንኛውም ሰው መሆኑን እናውቃለን። ነገር ግን አላህ በሚልክለት ወህይ ራእይ ነፍስያውን ገርቶለታል። ስለዚህ የሚመራው በአላህ ነበር ማለት ነው። የሚታጀበውም በጅብሪል ነበር። ነፍስያው ከሚመጣለት ራእይ ወይም ወህይ በላይ ሆኖ አያውቅም ነበር ስለዚህ ነቢዩ ሰለላሁ አለይሂ ወሰለም ለማድረግ የሚመርጠው ማንኛውም ነገር በአላህ ስብሓነ ወተዓላ ተጽዕኖ ስር ሆኖና ከጅብሪል በሚቀበለው መመሪያ ስር ሆኖ ነው የሚያደርገው ለምን አኢሻን አገባ የሚለውን በተመለከተ እኛ አናውቅም ምክንያቱም ትእዛዙ የመጣላቸው ከአላህ ነው ይህን መረዳት የማይችሉ በሰማይና በመሬት መሃል ያለውን ግንኙነት የማያውቁ አንዳንድ ሰዎች ይህን አይቀበሉም አያውቁም የራእይን መንስኤ አይረዱም። ስለማይረዱም አያደንቁም። ነገር ግን የራእይን መውረድ ማድነቅ የሚችሉ ሰዎች ነቢያቶች እኛ ልንረዳቸው የማንችላቸውን ነገሮች እንዲያደርጉ እንደሚታዘዙ ይገባቸዋል። እኛም ይህን ሙዕጂዛ እንለዋለን፣ ከአምላክ የመጣ ስለሆነ ተአምራዊ ክስተት እንለዋለን። ስለዚህ አላህ ነበረ አይሻን ለነቢዩ ሙሐመድ ሶለላሁ አለይሂ ወሰለም የመረጠላቸው አንደኛው ይህ ነው። ነቢያችን ሰለላሁ ዓለይህ ወሰለም አላህ ፍላጎታቸውን ወደ አይሻ እንዲያዘነብሉ እንዳደረገው ተገንዝበዋል። ስለዚህ ይህች አይሻ ማን ናት? የአቡበከር ረዲየላሁ አንሁ ልጅ ናት። የአቡበከር ስዲቅ ልጅነት አቡበከር ስዲቅስ ማን ነው? አቡበከር ስዲቅ በመካ ውስጥ እጅግ የታወቀ ሰው ነው። አቡበከር ስዲቅ በጣም የታወቀ ታማኝ፣ ሐቀኛ ከባላባቶች የሆነ በጣም ከፍተኛ ተሰሚነት ያለው የነቢዩ ሙሐመድ ሰለላሁ አለይህ ወሰለም ደጋፊ የነበረ የነቢያችን ሰለላሁ አለይህ ወሰለም ባልደረባ የነበረ ሰው ነው። አይሻ ደግሞ የእርሱ ልጅ ነት። ከዛም አንድ ቀን ነቢዩ ሙሐመድ ሰለላሁ አለይህ ወሰለም ከላህ ሱብሃነ ወተዓላ ዘንድ ዝንባሌው እንደደረሳቸው ለአቡ በከር ሲዲቅ እንዲህ ሲሉ ጥያቄ ያቀረቡለት አቡበክር

እርሳቸውም እንግዳውስ ልጅህን እንድትድረኝ እፈልጋለሁ አሉት። እዚህ ጋር ልብ ማለት ያለባችሁ ይህ በአረቦች መሃል በጣም የተለመደ ጥያቄ መሆኑን ነው። ኖርዌይን፣ አውሮፓን፣ ቻይናን፣ አሜሪካን አታስቡ። ስለ አረቦች አስቡ። በዛ ዘመን ይኖሩ ስለነበሩ አረቦች አስቡ። ይህ የህብረተሰባቸው ወይም የኡርፋቸው አንድ አካል ነበረ። የአንድን ሰው ልጅ እድሜዋ ዘጠኝ ወይም አስር የደረሰችን ሴት ልጅ ለትዳር መጠየቅ የተለመደ ባህል ነበረ። ይህ የሚደረገው ግን ልጅቷ መጥታ ለትዳር ከጠየቃት ሰው ቤተሰብ ጋር አብራ እንድትኖር እንጂ አብራው ለመተኛት አይደለም።

ቀድመው የገነቡት የፍቅር ትስስር በመሃላቸው ስላለ፣ ስለዚህ ነቢዩ ሙሐመድ ሰለላሁ አለይህ ወሰለም የሆነ ቦታ ሾልከው ሄደው ስልክ ቁጥሯን ተቀብለው ቀጥረው ሊያግባቧት አይደለም የሞከሩት፣ ወይም በዓይናቸው አላሽኩረምሟትም። ለአጉል ፍላጎትም አላሽዋትም። አቡበከር የነቢዩ ሙሐመድ ሰለላሁ አለይህ ወሰለም ምርጥ ወዳጅ ነበረ። አቡበከር ማን ነው? ከቁረይሽ የመካ ህዝቦች መሃል እጅግ ከተከበሩትና ከታፈሩት ሰዎች መሃል አንዱ የነበረ ሰው ነው። ስለዚህ አንድ አእምሮ በትክክል የማይሰራ ሰዎችን የሚጠላ ንክ ሰው

የአይሻ እናትና አባት ልጃቸው በዚህ አይነት ሕፃናትን ያለ ዕድሜያቸው በሚያማግጥ ግንኙነት ውስጥ እንድትገባ ይፈቅዳሉ ማለት ነው ብንል ትክክል ይሆናል? ሁለት የተከበሩ ወላጆች በዚህ አይነት ነገር ሊወነጀሉ ይችላሉ? አላህስ ነቢዩን ሰለላሁ አለ ወሰለም የዚህ አይነቱን መነሳሳት በውስጡ ሊያስቀምጥበት ከቻለ በኋላ እርሱ ግን ከተልእኮ ወጥቶ የዚህ አይነቱን ነገር ሊፈጽም ቻለ አይደለም?

ለምን ልጅህን አትድረኝም? አሉት። አቡበከርም የሰጣቸው ምላሽ ኦ የአላህ መልእክተኛ፣ እኛ እኮ ወንድማማቾች ነን በማለት ነበረ። ነቢያችንም መለሱና፣ አዎን ወንድማማቾች ነን፣ ነገር ግን ወንድማማችነታችን የዛ አይነት ወንድማማችነት አይደለም። የደም ወንድማማቾች አይደሉም። ከአንድ ቤተሰብ የተወለዱ ወንድማማቾች አይደሉም። ይህ ማለት ልጅህ ለእኔ ህጋዊ ናት ማለት ነው።

ስ ነን ም ጋ ን ግ ላል ሮ ና ን ስን ሰም አብኖርማ ስለዚህ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ይህ ነገር ኖርማል ባይሆን ኖሮ፣ ወይም ያልተለመደ ነገር ቢሆን ኖሮ ይህን እንዲያደርግ ሊጠየቁት አይችልም ነበር። ስለዚህ ይህ በማህበረሰቡ ዘንድ ኖርማል የነበረ ተግባር መሆን አለበት።

አኢሻ ረዲት ላሁ ዐንሁማ ናት። ይቺ ሴት ቁርአንን በቃሏ የምታስታውስ ሴት ናት። ቁርአን ሲወርድ የመጨረሻዎቹ የቁርአን አያዎች የመጨረሻዎቹ የቁርአን 6636 አያዎች ሲወርዱ ከሦስት ወራቶች በኋላ አኢሻ